አቶ ጌታቸው ወደ አዲስ አበባ አይመቀኑትም። አቶ ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለው ወቅታዊ ሁኔታን በተመለከተ ከጠቅላይ ሚኒስትር አብይና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበረና ጉዳያቸው ሲያጠናቅቁ ወደ መቀለ እንደሚመለሱ በወቅቱ ለቢቢሲ ተናግረው ነበረም። ነገር ግን አቶ ጌታቸው ይህንን ካሉ ሶስት ሳምንታት ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ ኤምሬቶች አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ የሱዳን አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመላክት መልእክት በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ በትግርኛ ቋንቋም ተሰራጭቷል። ጠቅላይ ሚኒስትሩ በኢትዮጵያ ህገ መንግስትና ደማፋሳሹን የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦም በማመስገን የኃላፊነት ጊዜያቸውን መጠናቀቁን የሚጠቁም መልእክት አስፍረዋል። ጌታቸውና የግድያ ሙከራም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 ደህንነትም አደጋ ላይ ወድቆ እንደነበረ ራሳቸው ገልጸዋል። አቶ ጌታቸው ከተለያዩ የዩቲውብ ቻናሎች ጋር በነበላቸው ቃለ ምልስ ላይ ራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱም ጥቃት ሊፈጸምባቸው እንደነበረም ተናግረዋል። በእርሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት አቶ ጌታቸውም ወደ መቀሌ አሉላ አባነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከ ከላከል ሙከራ ማድረጉን ጠቅሰዋል እንዲሁም መሳሪያ በጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እንደደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበረም ገልጸዋል። ጌታቸውና ህዋት ምንና ምናቸው ምን ናቸው? አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህዋት ውስጥም ከእድሜና በትጥቅ ትግሉ ውስጥ ካላቸው ሚና አንጻር እንግዳ ናቸው። ጌታቸው ከሌሎች የህዋት ዋነኛ መሪዎች በተለይ ወታደራዊን መንግስት ለመጣል በደረገው የትጥቅ እንቅስቃሴ ውስጥም አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህዋት ውስጥም አቶ ጌታቸው ያላቸው ተሳትፎም ሀያ ዓመት አይሞላም። ነገር ግን ባለፉት አስርት ዓመታትም በድርጅቱ ውስጥ ያገኙ ተቀባይነትና ሚናም ቀላል የሚባል አልነበረም። ጥብቅ በሆነው የህወሀት የአመራር መሰላል ላይ ተረማምደው በአጭር ጊዜ ምክትል ሊቀመንበር ለመሆንም ችሏል። አቶ ጌታቸው ከህወሀት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስት የኃላፊነት ቦታዎች ላይም በመስራት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትር የስልጣን ደረጃ ላይ በአጭር ጊዜ ለመድረስም ችለዋል። ህወሀት ወሳኝ በነበረበትና አገሪቱ ለ27 ዓመታት የመራው ኢህአዴግ እየዳከመ ህዝባዊ አመፅም ሲነጠው በውስጡ የተቀሰቀሰው ለውጥ ህዋትን ገሸሽ አደረገው በፌዴራል መንግስቱ የስልጣን መንበር ውስጥም ቆልፊና የነበራቸው የህዋት አመራሮችም ወደ መቀለ ሲያመሩ አቶ ጌታቸውን ወደዛው አቀንተዋል ጌታቸውና ጦርነቱ የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸው መቀሌ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ከቆዩ በኋላ የፈነዳው አውዳሚው የሁለት ዓመት ጦርነት ከሌሎቹ አመራሮች በተለየ ጦርነት የማያውቁት አቶ ጌታቸውን ወደ በረሃ እንዲወርዱ ማስገድዷቸዋል። የዓለምን ትኩረት ስቦ በነበረው በዚህ ጦርነት ወቅት ጌታቸው ከየትኛውም የህዋት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረት አግኝተዋል። በዚህ ዓላማና ግባቸው በትግርኛ በአማርኛና በእንግሊዝኛ በማስረዳት የህወት ዋነኛው ፊት አውራሪም ነበሩ። በጦርነቱ ወቅትም በአሜሪካና በአፍሪካ ህብረት አማካኝነት በህወትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ የተካሄዱ ንግግሮች ላይ አቶ ጌታቸው ረዳ አንደኛው ተሳታፊም ነበሩም። ጅቡቲና ሺሸልስ በሚስጥር ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በደረጉ ንግግሮችና ድርድሮች ላይ ጌታቸው ቁልፍ ሰው መሆናቸውም ይነገራል። ጌታቸውና ጊዜያዊ አስተዳደሩም ፕሪቶሪያ ላይ በደረሰው ስምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስትሩ የጊዜያዊ መንግስቱን ፕሬዝዳንት በመሰየም በኩል ወሳኝ ሚናም አላቸው። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዙ የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎቹን ለመያዝ ቢሞክሩም የጠቅላይ ሚኒስትሩን ይውንታ ማግኘት ግን አልቻሉም። በዚህ ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸውን በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት የድርጅቱ መሪዎች ደስተኛም አልነበሩም። በዚህም ሳቢያም ከመጀመሪያው አንስቶ በነባር ህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸም ሄዷል። በዚህ ምክንያት ከባድ ፈተና እንደሚገጥማቸው እንደተረዱም ከቀናት በፊት ዱባይ ውስጥ ለአንድ ድረገጽ በሰጡት ቃለ ምልስም አመላክተዋል። አቶ ጌታቸው የጊዜያዊ አስተዳደሩን መሪነት ሲረከቡ ከአምስቱ የህዋት መሪዎች መካከል የትጥቅ ትግሉን ተሳታፊ ሆኖ በድርጅቱ ውስጥም ባለመሳተፋቸው ተባብሮ መስራቱ የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁም ተናግረዋል። ይህ ስጋታቸው በወራቱ ውስጥ እውን እየሆነ ከዋነኞቹ የህወሀት መሪዎች ፈተናዎች እየገጠሟቸው በመግለጽም የፓርቲ መሪዎቻቸውን በየጊዜያዊ አስተዳደሩና በፕሪቶሪያ ስምምነት ላይ አሻጥር በመፈጸም እንደዚሁም በክህደትና ለሌሎች ለፌዴራል መንግስቱ በመስራት ይከሷቸው እንደነበረም ገልጸዋል። በዚህ ምክንያትም አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀሌ ውጭ ባሉ ቦታዎች ሚና እንዳይኖረው ስልጣን የሚጋፉ ተግባራት በፓርቲያቸው አመራሮች እንደሚፈጸም ከአንድ ዓመት በፊት መግለጻቸውም ይታወሳል። ከዚህ ጋር ተያይዞም አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማበራር ደርሰው ነበረ። ጌታቸውና የፕሬዝዳንትነት አጣው በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልሉ ውስጥም መዋቅሩን ለማጠናከር በሚጥርበት ጊዜም በርካታ ፈተናዎች አጋጥሟቸዋል። ከነዚህም መካከል በጦርነቱ ውስጥም ጉዳት የደረሰባቸው ተዋጊዎች ተገቢውን እንክብካቤ አልደረገልንም በሚል በተደጋጋሚ አደባባይ ወጥቷል። ከጦርነቱ ማብቃት በኋላም የመንግስት መዋቅር በዳከመባት ትግራይ ውስጥም የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን ማውጣትና የዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆኖ አሁንም ድረስ ቆይቷል። በጊዜያዊ አስተዳደሩና ና በህወሓት መሪዎች መካከል ያለው አለመግባባትና ውዝግብ ከእለት እለት ሲጠናከር በሊቀመንበሩ ደብረጽዮንና በምክትላቸው በጌታቸው መካከል ያለው ልዩነትም እየሰፋ በግልጽ መወነጃጀልም ተከስቷል። በተለይ ህጋዊ እውቅና ያላገኘው የህወሓት አስራ አምስተኛ ጉባኤ መካሄዱን ተከትሎም አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዝሩት ክሶች ተጠናክረውም ቀጥሎ ነበረም። ባንዳ፣ ተላላኪ፣ እንደዚሁም ካሃዲ የሚሉ ቅጽሎች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ በተደጋጋሚ የሰማናቸው ናቸው።